የግለሰብ ጥቅምም ሆነ የቡድን ጥቅም ከሀገር ጥቅም አይበልጥም። ስለዚህ የቅድሚያ ቅድሚያ የሚሰጠው ቶፕ ናሽናል ፕራዮሪቲ የሀገሮች የቅድሚያ አጀንዳቸው ብሔራዊ ጥቅማችን ነው። ብሔራዊ ጥቅም ማለት ኮሌክቲቭሊ፣ በጋራ ዜጎች፣ የዜጎች ጥቅም፣ የዜጎች ተስፋ ማለት ነው። ይህንን ጉዳይ አንዳንድ ጊዜ የተሳሳተ ግንዛቤ በሰዎች ዘንድ የምናየው ብሔራዊ ጥቅምን ከግለሰቦች ጋር አያይዞ የማይዝንባል ያለ ከመሪዎች በሆነ ዘመን ከነበሩ መሪዎች ለብሔራዊ ጥቅም መከራከር ወይንም ለብሔራዊ ጥቅም ድፌንድ አርጎ መቆም ግለሰብን መደገፍ ማለት አይደለም። ብሔራዊ ጥቅም መከላከል፣ ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት፣ በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው ለሀገር ነው የሚቆመው። ሀገር ዘላቂ ናት። የልጆቻችን ተስፋ እኛ የወረስነው የአባቶቻችን ቅርስ ማለት ነው። ለዘመናት የተዋረስናቸው እሴቶቻችን አንድ ላይ የሚኖሩት ሀገር በሚባለው ሀውልት ነው። ለዚህ ነው ከግለሰብ ከቡድን ወይንም በአንድ ወቅት ከነበሩ መንግስታት ጥቅም በላይ ተሻግረን ማየት ይገባል ብሔራዊ ጥቅምን የምንለው።